መርማሪ ማሁል የተሰኘው ተከታታይ ቪዲዮ ክፍል አራት ቀጥሏል። ዓለም ሁሉ አደጋ ላይ ወድቃለች። ቢግዳድ የሚባሉት ቡድኖች መርማሪዎችን ለማጥፋት አቅደዋል እና በመላው ዓለም ላይ አሰቃቂ የሆነ የቦምብ ጥቃት ለመሰንዘር እያሰሩ ነበር። እንዲሁም ደግሞ ማሁልን ሁለት ጊዜ ለማጥቃት ሞክረዋል። በሚያሳዝን ሁኔታ ደግሞ አሊያ ከባድ የሆነ ጉዳት ደርሶባን ነበር። እንዲሁም ሳይንቲስቱን አግተው ወደ አውስትራሊያ ወስደውት ነበር። ማሁልም ሳይንቲስቱን ለማዳን የአውስትራሊያው መርማሪ ተገናኝቶት ነበር። የአውስትራሊያው መርማሪ ስሙ ቲም ይባላል። እናም ቲም የተባለው ሰው በስልኩ ላይ አዳዲስ ቴክኖሎጂ እያሳየው ነበረ። ማንም ሰው ሊከታተለው ቢሞክር የሚደውለውን ጥሪ የሚያቋርጥ ቴክኖሎጂ ነበረ። ነገር ግን ማሁል ሳይንቲስቱን እንዴት እንደሚያድነው ግራ ገብቶት ነበር። ማሁል ከመሄዱ በፊት ዴቪድ ስለሚባል ሰው ነገረው። ዴቪድ ማለት ከባድ የሆኑ አሸባሪዎች ቡድን አንዱ እንደሆነና ዴቪድ የሚባለውን ሰው ካገኙት ጥሩ መረጃ እንደሚነግረው ነገረው። ማሁል አሁን መሄድ አለብኝ፣ ምክንያቱም ችግር ውስጥ እየገባው ነው። በቅርቡ እንገናኛለን ቻው። ቲም ከተሰናበተው በኋላ በጫካ ውስጥ ባለው መሻለ ከሄደ፣ ማሁልም በመጓዝ ስለደከመ ረፍት ለማድረግ ይወስናል። ይመስለኛል ሆቴል ማረፍ አለብኝ። ማሁልም ብዙ መርማሪዎች በድብቅ የሚያርፉበት ሆቴል ሄደ። የሆቴሉ ማናጀርም የሚያርፍበትን ቁልፍ ሰጠው። ማሁልም ወደ ውስጥ ከገባ በኋላ ቁልፉን ቆልፈና አልጋው ላይ በፍጥነት ይተኛል። አመሻሹ ላይ አንድ ሰው በሩን ያንኳኳል። ከዛም ከእንቅልፉ ተነሳ። በዚህ ሰዓት ደግሞ ማ ሊሆን ይችላል? ማሁልም ሽጉጡን ይዞ በሩን ከፈተው። ሲከፍተው ማስተናጋጅ ነበረ። ከአስተናጋጁ ላይም ቡናውን ከወሰደ በኋላ በሩን ይዘጋዋል። ምንም ቡና አላዘዝኩም፣ ግን ለምን ይዞልኝ መጣ? ከዛ አስተናጋጁን ለማስታወስ ሞከረ። ማሁልም ወዲያው የሰው አስተናጋጅ እንዳልሆነ ወዲያው አወቀ። እንዴት ያወቀ ይመስላችኋል? መልሳችሁንም በኮመንት ተጻፉ። አስተናጋጁ ልብሱን ለብሷል፣ ነገር ግን የስፖርት ጫማ አድርጓል። አብዛኛው ጊዜ የሆቴል አስተናጋጆች ሙሉ ሶፍ ይለብሳሉ። በዚህም ምክንያት ማሁል ስለተጠራጠረ ቡናውን ወዲያው ደፋው። ፈታሪያ ትርፉኛል። ይህንም ቡና በጠጣ ኑሮ መርዝ ነበር። ማሁልም ወደ ወጥቶ ለማናጀሩ ለመናገር ሄደ። ማናጀሩ ማንም አስተናጋጅ ቡና ይዞ እንዳልገባ ነገረው። ከዛ ማሁል የሲሲቲቪ ካሜራዎችን ለማየት ፈለገ፣ ነገር ግን በዛን ሰዓት እየሰሩ አልነበረም። እናዚ አሸባሪዎች እንዴት ተከትለውት እንደመጡ ግራ ገብቶታል። ደሞ ስልኩን ሲያይ ዝግ ነበር። ትንሽ ግራ ስለገባው ወደ ራሱ ለመመለስ ወደ ሻውር ቤት ሄደ። ከታጠበ በኋላ ማሁል ኖርማል ልብስ በመልበስ ዴቪድ የሚባለውን ሰው ለመፈለግ ወጣ። ማሁል ማንም ሰው እንዳይጠረጥረው እንደ ማንኛውም አውስትራሊያዊ ዜጋ ኖርማል ልብስ በመልበስ ነበር የወጣው። እንዲሁም መነጽር ከሱቅ በመግዛት ወደ ዴቪድ ቤት መሄድ ጀመረ። ማሁልም ወደ ዴቪድ ቤት እንደደረሰ የሆነ ሽማግሌ አገኘ። ሽማግሌውም በዚህ ቤት ውስጥ ለአምስት ወራት ያክል ማንም ሰው መጥቶ እንደማያውቅ ነገረው። ከዛ ማሁል ለማየት ወደ ውስጥ ገባ። ቤቱ በሸረሪት ድር የተሞላ እና ዋር የሞላበት ክፍል ነበረ። ማሁልም ሁሉን ነገር በመፈተሽ ሳለ አንድ ያልታሰበ ነገር ይፈጠራል። ማሁል ባላሰበው ሁኔታ በድንገት ወጥመድ ግር ውስጥ ገብቶ ያዘው። የሞባይል ስልኩም ይወድቃል እና ማሁል ራሱን ነፃ ለማውጣት ምን ማድረግ እንዳለበት የሆነ አዲያ ፍጠሩና ንገሩት። በደንብ ከተመለከታችሁት ግድግዳው ላይ መስታወት ያለበት ፍሬም አለ። እሱን በመስበር ገመዱን መቁረጥ ይችላል። ማሁልም በመወዛወዝ መንቀሳቀስ ይጀምራል። በስተመጨረሻም የመስታወቱን ፍሬም ይዘዋል። ከዛም በድንጋሚ በመወዛወዝ ከግድግዳው ጋር በማጋጨት መስታወቱ ሰበረው። በመቀጠል ስባሪውን በመያዝ መቁረጥ ይጀምራል እና ገመዱ ቀስ በቀስ መቆራረጥ ይጀምራል። በስተመጨረሻም ገመዱ ተበጥሶ ማሁል መሬት ላይ ይወድቃል። ገመዱን በጠስኩት፣ ግን ወጥመዱን እንዴት ከግሬ ላይ መውለቅ እችላለሁ? ማሁል ለማውለቅ በጣም ሞከረ፣ ግን አልቻለም። ትንሽ ካሰበ በኋላ ወደ መካኒክ መሄድ እንዳለበት አሰበ። ከዛ እያነከሰ መሄድ ይጀምራል። በመንገድ ላይም ሶስት የመካኒክ ቦታዎችን ያህል። ማሁል ከሶስቱ የትኛውን መምረጥ እንዳለበት ገምቱ። የመጀመሪያው ሱቅ ቴሌቪዥኖችና ኮምፒውተሮች የሚጠገኑበት ነው። ሁለተኛው ደግሞ ማቀዝቀዣና ፋኖች፣ ሶስተኛው ግን የተለያዩ እቃዎች ስላሉበት ወደ ሶስተኛው መሄድ አለበት ማለት ነው። ማሁልም ወደ ሶስተኛው ሱቅ ከሄደ በኋላ ወጥመዱን ከእግሩ ላይ እንዲያነሳለት ነገሩ። መካኒኩም ሁለት ደቂቃ እንዲጠብቀው ነግሮት ሄደ። ወጥመዱም እግሩን በጣም እያሳመመው መጣ። ቢሆንም ግን ብዙ ደቂቃዎች አለፉ፣ መካኒኩ ግን አልመጣም። በባክ ቶሎና በጣም እያመመኝ ነው። ነገር ግን ማንም አልመጣም። ማሁልም መፍራት ይጀምራል። ወዲያው ግን ብዙ ፖሊሶች በመምጣት ማሁልን ይከቡታል። እጅ ወደ ላይ ማሁል መድ እየተፈጠረ እንዳለ ግራ አገባው። እጁንም ወደ ላይ ሲያወጣ ሁለት ፖሊሶች በመምጣት እጁን በካቴና አሰሩት። ፖሊሱን ሽጉጡን ጭንቅላቱ ላይ ያደረገበት። አንድ ጊዜ ሰማኝ፣ እኔ መርማሪ ማሁል ለኝ ከኢንዲያ። ነገር ግን ፖሊሶቹ ምንም ሳይሰሙት እንደ ወንጀለኛ እየጎተቱ ወደ መኪና ወሰዱት። ማሁልም ተስፋ ቆረጠ። አሊያ አብረው ብትኖር ኖሮ ከፖሊሶች እጅ እንደምታስመልጠው እያሰበ ነበረ። ፖሊሱ ማሁልን ወደ መኪናው ካስገባው በኋላ መካኒኩ ከሄደበት በመምጣት ከፖሊሱ ጋር ይጨባበጣል። ማሁል አሁንም በድጋሚ ግራ ተጋባ። ፖሊሱም ለማሁል ማስረዳት ይጀምራል። የማሁል እግር ላይ ያለው ወጥመድ የአውስትራሊያ ፖሊሶች ከባድ ወንጀለኞችን ለመያዝ እንደሚጠቀሙበትና ይህንንም ሲያይ መካኒኩ እንደጠቆማቸው እናም ይህንን ወጥመድ ዴቪድን ለመያዝ የሱ ቤት ውስጥ እንዳስቀመጡ ነገረው። ማሁልም በፖሊስ ከተያዘ በኋላ ወደ ማረሚያ ቤት ገባ። ማሁል ስልኩም ሆነ የሱ ንብረት በአጠገቡ የለም። ማንም ሊያድነው እንደማይችል በማሰብ የብቸኝነት ስሜት ተሰማው። ነገር ግን ወደ እስር ቤቱ ሶስት ሰዎች ሲመጡ ሲያይ ማሁል ትንሽ ተስፋ አገኛል። እና ማሁል ተስፋ ያገኘው ማንን አይቶ ሊሆን ይችላል ብላችሁ ታስባላችሁ ከመጡ ሶስት ሰዎች አንዷ ሴት ህንዳዊ ነች እንዲሁም የህንድ ባህላዊ ልብስ ለብሳለች እባክሽ አድሚቲ ማሁል እባላለሁ ከኢንዲያ እርዳታሽ ያስፈልገኛል ኦ ማሁል አንተ ነህ እንዴ? ልጅቷም ማሁል እንደሆነ ወዲያው አወቀች። ከዛ ወደ ማሁል መሄድ ጀመረች። ማሁል እንዴት ወደ እስር ቤት ልትገባ ቻልክ? ማሁልም ሁሉንም የተፈጠረው ነገር ሲያስረዳት፣ ወደ ፖሊሱ በመሄድ ስለ ማሁል ነገረቻቸው። የእሷ ስም ራሺካ ይባላል። በከተማ ውስጥ የአንድ ታዋቂ ነጋዴ ሚስት ነች። ፖሊሱም ሴትዮዋን ስላመናት ማሁልን ይፈቷል። በጣም አመሰግናለሁ ሺ። ማሁልም ሳይንቲስቱን ለማዳን እንደሚፈልግ ነግሯት የራሺካን ቁጥር ወስዶ እስር ቤቱን ለቆ ይወጣል። ከወጣ በኋላም ለመርማሪው ቲም ይደውልለታል። የት ነው ያለኸው? የዴቪድን አድራሻ አገኘኸው እንዴ? መርማሪው ቲምም የዴቪድን አድራሻ ካገኘ በኋላ ለማሁል ላከለት። ከዛ ማሁል ወደ ብስክሌት ሾፕ ሄደ። ሰውየውም አራት የሚሆኑ ሞተር ሳይክሎችን አሳየው እና፣ የማሁል አፍቃሪያን ማሁል ከነዚህ ብስክሌቶች ውስጥ የቱን መውሰድ አለበት ብላችሁ ታስባላችሁ? አንደኛው ሞተር በጣም ትንሽዬ ናት። የሁለተኛው ሞተር ጎማዎች ደግሞ ያረጁ ናቸው። ምናልባትም በጫካ ውስጥ ለመሄድ አይመችም። ሶስተኛው ና አራተኛው ሞተሮች ግን ጥሩ ይመስላሉ። ቢሆንም ግን ሶስተኛው ሞተር ጠንካራ እና ትልቅ ነው። ይህም ደግሞ በጫካ ውስጥ ለመሄድ ምቹ ያደርገዋል። ማሁልም ሶስተኛውን ከወሰደ በኋላ በጫካ ውስጥ መሄድ ይጀምራል። ማሁል በመሄድ ላይ ሳለ ከየት እንደተወረወረ የማይታወቅ እንጨት በጎማ ውስጥ ገባ። ሚዛኑንም መጠበቅ ስላልቻለ ይወድቃል። ከወደቀበትም ቀና ሲል አርቭ የተባለው አሸባሪ ና የእሱ ቡድኖችን አያቸው። ሰላም ማሁል፣ ወደዚህ እንደመጣ ስለሰማው ለገለህ ነው የመጣሁት። ከዛው ሁሉም ወደ ማሁል መተኮስ ይጀምራሉ። ማሁልም እንደምንም ብሎ ጥይቱን በመሸወድ ከዛፍ ስር ይደበቃል። እነይ ማሁል አፍቃሪያን አሁንስ ማሁል ምንም ሽጉጥ አልያዘም፣ ግን እነዚህ ሰዎች እንዴት ሊያሸንፋቸው እንደሚችል ግምቱ። በደንብ ከተመለከታችሁት ማሁል አጠገብ ላይተር አለ፣ እንዲሁም የሞተሩ ጋዝ እየፈሰሰ ነው። ማሁልም ቶሎ ብሎ በመዝለል ላይተሩን ከወሰደ በኋላ ወደ ሞተሩ ይረውረዋል። ላይተሩም ጋዞ ላይ ሲያርፍ ከባድ የሆነ ፈንዳታ ይፈጠራል። የሞተሩ ግማሽ ክፍል አርብ ላይ ስለወደቀበት በጣም ይጎዳል። እንዲሁም የአርብ ሰዎችም ሁሉም ከባድ የሆነ ጉዳት ደርሶባቸው ነበረ። ማሁልም በደንብ ስላልተጎዳ ለመነሳት ቻለ። ወዲያውም ወደ አርብ ሄደና እጁን በጃኬቱ አስረው፣ አሁን ቶሎ ንገረኝ፣ ቴሎስ ጓደኞች የት አሉ እና ሳይንቲስቱ የት እንዳረከው ንገረኝ። ከፈለክ ግደልኝ እንጂ ምንም አይነት ነገር አልነግርህም። ማሁልም አርብን ከባድ የሆነ ቦክስ መታው። ነገር ግን አርብ ዝም አለ፣ ምንም አልተናገርም። ማሁልም ለመርማሪው ቲም በመደወል መኪና ካመጡለት በኋላ ሁሉንም ሰዎች በመኪና ጭነው ወደ ዴቪድ ቤት ሄደ። የዴቪድ መኖሪያ ቤት ጫካ ቢሆንም ነገር ግን ቅንጡ ቤት ነበረው። ማሁልም መኪናውን ቆልፎ ቀስ ብሎ በቱቦ በኩል በመሄድ ወደ ቤቱ ይገባል። ቤቱም ውስጥ ቅንጡ የሆኑ ውድ ዕቃዎችና መሳሪያዎችን አየ። ከዛ በአቅራቢያው ካለው ክፍል ውስጥ የአንድ ሰው እግር ተመለከተ። እናም የዴቪድ ቤት ላይሆን እንደሚችል አወቀ። እስኪ እንዴት ያወቀ ይመስላችኋል? ወደ ክፍሉ ከተመለከታችሁት የሴት እግር ይታያል። ከዛ ወዲያው ሽጉጡን አነሳና ወደ ሴትዮ አደቀነባት። እጅህን ወደ ላይ አድርጊ። ዴቪድ የት እንዳለ ንገሪኝ። ነገር ግን ወዲያው ዴቪድ እዚህ ነው ያለው እጅህን ወደ ላይ አለበለዚያ ያገልላሉ። ማሁልም ሽጉጡን ጣለና እጁን ወደ ላይ አደረገ። በድጋሚ ወዲያው መርማሪው ቲም በመምጣት ዴቪድ ላይ ሽጉጡን ደቀነበት። ከዛ ዴቪድ ሽጉጡን ጣለ። ነገር ግን ወዲያው በሁሉም የዴቪድ ቤት አቅጣጫ መተኮስ ይጀምራል። ቢግዳዲ የሚባሉት ቡድኖችና የጃይካል ሰራዊቶች ነበሩ እና የማሁል አፍቃሪያ አሁን ማሁል ምን አማራጭ አለው? ምን ማድረግ አለበት ብላችሁ ታስባላችሁ? ማሁልና መርማሪዎችን ቢግዳድ የሚባሉትን ቡድኖች ያሸነፉ ይሆን እና ሳይንቲስቱን ሲያድኑት ያድኑት ይሆን በቀጣይ ክፍል የምናየው ሲሆን እንዳያመልጣችሁ ሰብስክራይብ በማድረግ መጠበቃቸውን አትርሱ። እንዲሁም ሁል ጊዜ አዳዲስ እና አዝናኝ የሆኑ ፈታኝ የእንቆቅልሽ ጥያቄዎችን ማግኘት የምትፈልጉ ከሆነ ዲስክሪፕሽን ስር ባለው የዋትስአፕ ግሩፓችንን ተቀላቀሉ።